ደሞ ፈልገሽ የምታመጪበት 24 ሰዓት ሰጥቼሻለሁ። እሺ፣ ቆይ ከየት ነው አምጣ? እሱ ነው ያሳስበኝ፣ እሚያሳስበኝ እንጂ አንዳንዱ የለብና የደሞ አገኘነች እየተረዳኝ አይደለ? 24 ሰዓት አሁን ከኔ አንድ ሚሊዮን ብር ይፈልጋል። ካልሰጠው ደግሞ ይገለኛል። ጥሩ ነው ልጁ። አደገኛ አጋጭ ነው። ካልሰጠው ደግሞ ያሰጋኛል። አጋጭ ነው። ያኔ አንተን አግቶ የነበረ ሰው ነው። ላንተ ያላዘነ ደግሞ ለኔ ሊያዝን አይችልም። ለእኔ አራራው ሰው አይደለም። አንቺ ነሽ፣ ቆሻሻ ሰው ነሽ። ሁሉን እኮ ይቅር ብለኛል። አባይ ይቅር አልኩሽ አይደል? በቅርብ ቀን የምመልሰው አንድ ሚሊዮን ብር ካለሽ። ቆይ ግን እንደ ሰው እንኳን ትንሽ ፍራት የለብሽም? እኔን ውስጥ አሰቃይ ከኖርሽ በኋላ እንደገና ገንዘብ ትጠይቀኛለሽ? ወይ ምን አይነት ድፍረት ነው የምትሰሪው? እንዴት ለዚህ ጉዳይ አባይን ብር ትጠይቀዋለሽ? ወይ እንደዛ ልቡንን ክትክት አድርገሽ ሰብረሽው፣ ከአንቺ ጎን የሚቆም ይመስልሻል? የጨነቀ እርጉዝ ያገባል አይደለም የሚባለው? ቢጨንቀኝ ነው። እባክህ አንተ ግን አሁንም ከጎን ሰለቆን ከመሰግናለሁ። እሺ፣ ይህ የመቀየር ህልምም ተስፋም የሌላችሁ የአንድ ዛፍ ፍሬ ናችሁ፣ እንዳታስረዳኝ።

አጋችሁ በስተመጨረሻም እንግዲህ ካስጠነቀቃት በኋላ ቴናን ይዟታል ማለት ነው። ምክንያቱም በ24 ሰዓት ውስጥ አንድ ሚሊዮን ብር ማንጣት አለብሽ፣ እኔን እንደዚያ አድርገሽማ በፍጹም ልተውሽ አልችልም ብሎ በስተመጨረሻም እንግዲህ ቴናን ይዟታል ማለት ነው። በነገራችን ላይ ለሷ ልጅ ቅጣት ይገባታል። ምክንያቱም በጣም ብዙ ነገሮችን ስላደረገች ማለት ነው። አባባ ላይ እንዲሁም ከቃሊብ ላይ አጠቃላይ ማለት ነው ከነ ቃሊብ ቤተሰብ ላይ እጅግ በጣም ብዙ ነገር መጥፎ ነገሮችን አድርጋለች። ስለዚህ ብትቀጣም ለዚያ ክፍያ ይሆናታል ባይ ነኝ። ምንም የማትቀየር አይነ ፈጣጣ አይነ ደረቅ እሷናየው ማለት ነው። እንዲሁም እንግዲህ አጋቹ አንድ ሚሊዮን ብር ይፈልጋል። አባዬ እባክን ስጠኝ እኔን የሆነ ነገር ያደርገኛል እንደዚያ ካልሰጠውት ምናምን ብላ ጭራሽ አባባን አማከረችው ማለት ነው። እንደው ፈጣጣ የሆነች ቲና። እኔ በጣም ነው የምገርመኝ። ምር አይነ ደረቅ እኮ ነች። እና ስጮ ነው ያላት አባባ ራሱ። ምን አይነት አይነ ደረግ ብትሆኝ ነው ይህን ጉዳይ ለእኔ የምታማክርኝ? ብሩን ካልሰጠሁት የሆነ ነገር ያደርገኛል በማለት እንግዲህ ቲና በመርበትበት ላይ ትገኝ ነበረ። አባባ ግን ያን ጊዜ አንችን ሻራራሽ እንጂ እሷ አይደለም ብለዋለች ማለት ነው። ምክንያቱም እንድታሰዘው ወይንም ደግሞ እንዲያግት ያደረገችው አንድና አንድ ራሷ ስለሆነች ማለት ነው እና የራሷን ጥፋት ደግሞ በሰዎች ላይ ለማድረግ በጣም የምትጋጋጠው ነገር አለ ማለት ነው። እና በስተ መጨረሻም እንግዲህ የራሷ እጣ ደርሷታል። እውነን ለመናገር ያው ሸንቆጣ አርጉም ራሱ ቢለቃት በጣም አሪፍ ነው፣ ትማርበት ይሆናል ብዬ አስባለሁኝ። በብዙ ነገሮች አባባ እንድትማር ቢያደርጋትም ምንም እየሰማች አይደለም። ቀን በቀን ሌላ ጥፋት እያሰበች ነው፣ እየተጓዘች ያለችው ማለት ነው። እንግዲህ አሁን ላይ ቃሊብና እንዲሁም ደግሞ ኤደን እያደረጉት ያለው ነገር ልክ ነው ብላችሁ ታስባላችሁ? ምክንያቱም በነገራችሁ ላይ ሁለታቸው በሚያደርጉት ነገር እየተጎዳች ያለችው ከሁሉም በላይ ትሁት ነች ብዬ ነው የማስበው ማለት ነው። በእርግጥ ያው ራሱ ዳኒ ምንትን ቢል ዳኒ ግን ራሱ በሰራው ስህተት ነው ማለት ይቻላል ማለት ነው። ግን ደግሞ እዚህ ጋር ትሁት ቃሊብን ትወደዋለች፣ ታፈቅረዋለች። ስለዚህ እንግዲህ ፍቅሩን ለመግለጽ በጣም ጫፍ ላይ በነበረችበት ሰዓት ነበር እንደገና እሱን ማፍቀር ወይንም ደግሞ እሱን መውደድ የለብኝም በማለት እንደገና እያቆመችው ማለት ነው። እሱንም ያው ስለ የደን ውበትና ስለ የደን ፍቅር መንከባከብ ትችልበታለች። ሁሉን ሙሉ የሆነ ሴት ነች። እሱን እንኳን ዳኔ ቢሳል እንኳን አያገኛትም። በጣም ምርጥ ሴት ነች፣ ሙሉ የሆነ ሴት ነች፣ በማለት እንግዲህ ስለ ኤደን ሙሉ ውበቷ ሲያደንቅ የነበረው ቃሊም ያን ጊዜ በሰማይ ሰዓት ነበረ። እኔ እሱን ማፍቀር የለብኝም አሊያም ደግሞ እሱን ሌላ ነው የምመኘው፣ ስለዚህ የያዝኩት መንገዴ ስህተት ነው፣ ማረፍ አለብኝ በሚል ሁኔታ ነገሮቹን በሙሉ የተወቹ እንዲሁም የማፈቅረው ሰው አግብቷል ብላ የተናገረችው ማለት ነው እና በተለይ ለሄደን የማገባው ሰው ሌላ ነው ቃሊባ አይደለም፣ ወይንም ደግሞ የማፈቅረው ሰው ሌላ ነው ቃሊባ አይደለም ብላ የተናገረችው ትሁት አሁን ላይ እንግዲህ እጅግ በጣም እየተናደደች እየተቃጠለች ትገኛለች ማለት ነው። ሄደን እና እንዲሁም ደግሞ የቃሊ ባላማ ሁለታችን የተጎዳን ሰዎች ነን፣ በብዙ ነገሮች አንተም ተጎድተሃል እኔም ተጎድቻለሁ። ስለዚህ በፊት የሰጠኸኝን ሀሳብ እኔ አሁን እንደገና ጠይቅ ያለሁኝ። ስለዚህ በፊት እንደምናደርገው አሁን በበለጠ መልኩ እኔ እናንተ ቅረብረብ እንዳለን ወይም ደግሞ ፍቅረኛሞች እንደሆነ ሁለታችን ማስቀናት አለብን፣ ሁለታችን ጎርተውናል በማለት እንግዲህ ኤደን ቃሊብን ጠይቀው ነበር። ከዚህ በፊት እንግዲህ ቃሊብ ነበር ኤደንን የጠየቃት ማለት ነው። እና ሲጠይቃት እሷም እሺ ብላ ነበረ። ግን ደግሞ በቃ ሌላ እንትን ነገሮች ከሚሆን ማቆም ካለብኝ ቦታ አቆማለሁ ብላ ቃል ገብታለች ነበረ እና አሁን በሆነ ምክንያት እንግዲህ አባባ ሲታገት ምናምን ነገሮቹ ያልሆኑ ሲሆን አቆመው ነበረ። አሁንም በድጋሚ ሁለታቸው አንድ በመሆን ፍቅረኛሞች በመምሰል ጥንዶች በመምሰል እንግዲህ ሁለታቸውን ለማስቀናት ነበረ እነሱ የተነሱት ማለት ነው። ግን ደግሞ በመሀል የምትጎዳው እራሷ ትሁት ሆናለች ማለት ነው። በነገራችን ላይ ቃልም ይወዳታል ያፈቅራታል፣ ትሁትን በእርግጠኝነት አሁን ላይ ለእሷ ስሜት ይኖረዋል፣ ያፈቅራታል። መናገር ስለፈራ ነው እንጂ በእርግጠኝነት ይወዳታል የሚል ሀሳብ ነበረኝ። ግን ደግሞ ቢወዳት ቢያፈቅራት፣ ይህን ነገር ለትሁት ማሰብ ነበረበት። እሷ ምን ሊሰማት ይችላል፣ እንደዚህ ማድረግ የለብኝም ለወደፊት ያሰብኳትን በሌላ ነገር ማስቀናትም ሆነ አብራ ስሆን ከእሷ ጋር ማየት የለባትም ብሎ ማሰብ ነበረበት። ግን ደግሞ ሁን ገና አላዘውም ማለት ይቻላል። ማለት ነው እኔ የት ወጣሽ የት ገባሽ እያለ በፈልፎ ሲጨቃጨቅ እሱ ፍቅር የያዘው መስሎ የነበር ማለት ነው። እና ቢይዘው ይሄን ያክል ማድረግ አይጠበቅበትም ብዬ አስባለው ማለት ነው። ምክንያቱም አሁን ላይ ኤደንና እንዲሁም ደግሞ ቃሊብ እየተጓዙበት ያለበት መንገድ እጅግ በጣም የሚያቀራርባቸው እንዲሁም ደግሞ ወደ ፍቅር የሚያመጣቸው ነገር ነው ማለት ነው። ምክንያቱም በጣም ደስ የሚል ጊዜ ሁለታቸው እያሳለፉ ነው። ያው እየተሳሳቁ፣ ምን እያሉ በጣም ደስተኛ ሆነው እነሱ እንዲያሩ ያደረጉ ይገኛሉ ማለት ነው። እንዲሁም ወደ ክላስ ገብታ ኤደን መበላለች፣ ያረረ ነገር አይሸትህም ወይ? የሆነ እየተቃጠለ ነገር ምንድን ነው? ኤሌክትሪክ ነገር ነው እንደ ምናምን ብሎ ነበር ቃሊም ማለት ነው። እኖ እሱ ሳይሆን ኤደን ዳኒና እንዲሁም ቲና የተቃጠለ ነገር ልክ እንደ ጥብስ ሲቃጠል እኮ ታየኝ፣ ብላ እንግዲህ ኤደን ለቃሌው ስትናገር ቃሌው በእጅግ በጣም ነበር የሳቀው ማለት ነው። አንቺስ በጣም አበዛሽው እኮ በማለት የእሷን አስተሳሰብ ማለት ነው። ይህን ያክል ተቃጥለዋል ማለት ነው? አዎ በጣም ነው የተቃጠሉት በማለት እንግዲህ እሱም መልሷል ማለት ነው። በነገራችን ላይ ዳኒ እጅግ በጣም ነበር የተቃጠለው፣ እርር ድብን ያለው ማለት ነው። ቴናም እንደዚው እንዴት እንደዚህ ታደርጋለች? እንዴት ባሌ እኮ ነው፣ በባሌ ላይ እንዴት እንደዚህ አይነት ነገር ታደርጋለች? እኔ ቁጭ ብዬ እሷ እንዴት ወደ ክላስ ትገባለች? በማለት እሷም ቅጥል ልብዳለች። አሁን እሱም የሚቀናበት ባል ሆኖ ነው እንዴ? በማለት እንግዲህ ያው ዳኒም ለራሱ ሲቃጠል ነበረ ማለት ነው። ምክንያቱም የሚወዳት የሚያፈቅራት ሄደን ከካሌብ ጋር ተያይዛ ምኝታ ቤት ስገባ አስቡት ማለት ነው። እና ዳኒ በጣም ነው በነገራችን ላይ ከኤደን ይበልጥ እሱ በጣም ይወዳታል፣ ይፈቅራታል። ግን እሷን ለማስደሰት ወይንም ደግሞ እሷን ደስ የሚል ህይወት ለማኖር ብሎ ሌላ ብር ፍለጋ እንግዲህ ከማይሆን ህይወት ውስጥ እንግዲህ ከቴና ጋር ተጣመረ እንጂ እጅግ በጣም እሷን ለማስደሰት በፍቅር ከሄደ ጋ ለመኖር እጥረት ያደርጋል ብዙ ነገሮችን ማለት ነው። እና አሁን ላይ እንግዲህ እየተቀጣ ይገኛል። ይሄን እየቀጣችው ያለችው ግን በጣም በተደጋጋሚ ከስህተት የተመልሻለሁ፣ ወደ ራሴ የተመልሻለሁ በማለት እንግዲህ ደጋግሞ ጥፋ ስላጠፋ ነው ማለት ነው። እንግዲህ አሁን ላይ ራሱ እጅግ በጣም እንትን ብለው ማለት ነው፣ ሁለታቸው ተቃቅፈው አይታ ነበር ቴናና እንዲሁም ደግሞ ዳኒ ተቃቅፎ ስላየችው እናንተ የአንድ ዛፍ አንድ አይነት ፍሬ ናችሁ፣ መቼም ሁለታችሁ አትቀየሩም በማለት እንግዲህ ተናግራቸው ነበረ ያለፈችው። ዳኒ በወቅቱ ሁለታቸው ሲተቃቀፉ ቲናና ዳኒ በተቃቀፉበት ሰዓት እጅግ በጣም ነበር የተናደደው ስላየችው። ወይንም ደግሞ ኤደን አጠገባቸው ስታይ ሲያያት ማለት ነው ደንገጥ ነበር ያለው ማለት ነው እና በዚያ በዚያ አንጻር መቼም እንድትቀይሪ እንድትቀይሩ ሁለታችሁ አችሉም ብላለች እና የራሷን እርምጃ ወስዳ እነሱን ለማካተል ዳኒን ቅጥል ለማድረግ እንዲሁም ደግሞ ሌላ ሰው ለምጅ ያለው አሁን ቀርብ ያለው ብላለች ያ ማለት ሌላ ፍቅረኛ እየቀረብኩ ነው ብላለች የቀረበችው ደግሞ ማን ነው እራሱ ቃሊብ ነው ማለት ነው እና በዚህ መልኩ እንግዲህ ዳኒ እና ቲና እየተቃጠሉ ይገኛሉ። በነገራችን ላይ ቲና ምንም አይነት ነገር ብታስብ ወይንም ደግሞ ብታደርግ ምንም ነገር አይሳካላትም ብዬ አስባለሁኝ። ትሁት ማዘን የለባትም። ምቃሌብም የሱ መሆን አለባት። ለአባባና እንዲሁም ደግሞ ለዚህ ቤት ማለት ነው ብዙ ዋጋ ከፍላለች። ስለዚህ አባባ እድል ባለ ሰርግ ደግሼ እደርሻለሁ ሲል ነበረ። ይህን ቃሉም ደግሞ መፈጸም አለበት። የምታገበው ቃሊ መሆን አለበት። እንዲሁም ደግሞ ለአባባ የምትንከባከበው ልጅ ሆና ትቀጥላለች ብያስባለሁ። እንግዲህ ቀጣይ ቴና ምን ሊደርስባት ይችላል? አጋጁስ ምን ሊያደርጋት ይችላል? አስፈራርቶ ብር እንድታመጣ ያደርጋታል ወይንስ ደግሞ እሷን የሚፈልግ የሚጠይቅ ሌላ ሰው ከችግሯ የሚያወጣ ሰው ይኖራል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ውድ የቻናሌ ተከታታዮች ቤተሰቦች፣ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።